መዳን ቤት የምትሰሩ በተለይ ደግሞ አዲስ የምትመጡ እህቶች እባካችሁ ይህንን ነገር ከማድረግ ተቆጠቡ ማለት ነው። እናንተ ከሀገራችሁ ተሰዳችሁ መታችሁ የመጣችሁበትን አላማ ሳታሳኩ ተቦልካችሁ ወደ ሀገር ልትገቡ ስለምትችሉ ማለት ነው። ይህ ቪዲዮ ለአዲስ ስለሚመጡትም ለሁሉም ለመዳን ቤት የምትሰሩ በተለይ ደግሞ ጠለት ቤት ለሆናችሁ እንዲደርሳቸው ፈልጋለሁ። እባካችሁ ላይክ፣ ሼር እያደረጋችሁ ጀምሩት ማለት ነው። አሰላሙ አለይኩም ወራህመቱላ ወበረካቱ ቤተሰቦች እንዲናችሁ ሰላምናችሁን ይገውል ሰላም ነው አላስ

በያላችሁበት ሰላማችሁን የብዛልኝ፣ ሀገራችንም ሰላም አድርግልን፣ ያልጎኝ። እንደተለመደው በአዲስ ቪዲዮ መጥቻለሁ ማለት ነው። ዛሬ ይዤላችሁ የመጣሁት መግቢያ ላይ እንደነገርኳችሁ መዳም ቢት የምትሰሩ በተለይ ደግሞ አዲስ የምትመጡ እህቶች ይህንን ቪዲዮ እስከ መጨረሻው አዳምጣችሁ ይህንን ነገር ከማድረግ እንድትቆጠቡ ፈልጋለሁ ማለት ነው። ለምን በአሁኑ ሰዓት ላይ የሚመጡ እህቶቻችን እነሱ ሳያውቁ መዳሞች ወደ መክተብ እንወስታችኋለን ብለው ወደ ሀገር ቦልከው እየሸኟችሁ እዚህ ሀገር ላይ ተመልሶ እንዳይገቡ ሀገር ላይ የጨረሱትን ወጪ ያን ሁሉ ጨርሰው መጥተው የመጡበትንም አላማ ሳያሳኩ፣ ቤተሰቦቻቸውንም ሳይለውጡ እንኳን ያወጡትን ወጪ እንኳን ሳይመልሱ ተበድሮ ቤተሰብ ተበድሮ ሊሸኛቸው ሊሆን ይችላል፣ ብዙ ነገር አድርገው ሊሆን መጥተው ሊሆን ይችላል ማለት ነው። ከመጡ በኋላ የመጡበትም አላማ ሳይሳካ እዚህ አገር ላይ ተመልሰው እንዳይገቡ ብሎክ ተደርገው እየተሸኙን ያሉት ማለት ነው። ከዚህ በፊት የሆነ ቪዲዮ ሰርቼላችሁ ነበረ። በመጣች ገና ወር ሳይሞላት ሰውዬው መክተብ ወስድሻለው ብሎ ቋንቋ አታቂምና መክተብ መልስልሻለው ብሎ መኪና ላይ ጭኗዋት ምንም ነገር ሳትይዝ ብቻ አባያዋን ብቻ አስለብሶ ማለት ነው ምንድን ነው ያደረጋት? ቲኬት እሷ ሳታክ ቲኬት ቁርጦ ምንም በቃ ኒሃ እዚ ሀገር ላይ ተመልሳይ እንዳትገባ አድርጎ እንትን ላይ ነው፣ ኤርፖርት ውስጥ ሆኖ ነው የጣላት ማለት ነው። እዛ ላይ ግን በቃ ኤርፖርት መሆኑን ስታቅ፣ አንተ እኮ መክተብ ነው ውስጥ ያለው ያልከኝ መች እዚ አመጣሽ አለው ብለሃኛል፣ አልፈልግም ብላ እዛው ላይ ወጥቃ እያለቀሰች ነበረ ማለት ነው። ቪዲዮ ሰርቼበታለሁ። ዛሬ ደግሞ የሆነ ቪዲዮ እችን ልጅ ማለት ነው፣ እዚህ ጋር ተመልከቷት። እችን ልጅ አይቶ ያላዘነ ሰው አለ ብዬ አላስብም። ያላያትም ሰው አለ ብዬ አላስብም። ያላያችኋትም ካላችሁ እያደረጓት ያለውን ነገር እነግራችኋለሁ ማለት ነው። በተለይ ደግሞ ይህ ቪዲዮ ለአዲሶች ይጠቅማቸዋል ብዬ ስላሰብኩ ነው ያወቅኩትን ለእናንተ ለማሳወቅ ይህን ቪዲዮ ይዤላቸው የመጣሁት ማለት ነው። እናንተ ደግሞ ያወቃችሁን ለማያውቁት ሼር እንድታደርጉ ፈልጋለሁ ማለት ነው። ሁላችንም ራስ በራሳችን መተጋገዝ ማማማር አለብን ብዬ አስባለሁ። ለምን ስደት ሀገር ላይ መጥቼ እኔ ብዙ ፈተናዎቹን አሳልፍ ያለሁኝ ግን እኔ የደረሰብኝ ፈተና ሌሎች እህቶቼ ላይ እንዲደርስ አልፈልግም ማለት ነው። እና ከሀገር ስትመጡ በትንሹም ቢሆን ቋንቋ ተምራችሁ ነው የምትመጡት። ቢያንስ እንትን ስልጠና ይሰጣል አይደለ? ግን ሀገር ላይ የተሰጣችሁን ስልጠና እዚህ ገር መታችሁ እየተገበራችሁት አይደለም ማለት ነው። ብዙ እህቶች እያየው ነበረ። ገብቷቸኋል። አሁን እኔ ያለሁበት ቤት ላይ እንደዚቹ ልጅ ገና ካመጠች አዲስ ናት የምትባለውን ነገር መግባት ሲያቅጣት እሱ ብይ ነው እያላት ያለው መጥበቅ፣ እሱ እየጮኸባት ነው። አንድ ነገር ልንገራችሁ፣ አረቦች ብዙ ጊዜ ሲጮሁ በቃ የሆነ ነገር የተፈጠረው ነው የሚመስላችሁ። እኔ ራሱ እዚህ ቤት ላይ ወላሂ አራት አመት ሞላኝ፣ ግን በድንገት ሴትዮዋ ስትጮኸ ምን ተፈጥሮ ነው ብዬ ኖሬበታለሁ። ግን በቃ የሆነ ነገር የተፈጠረ መስሏችሁ እየሮጣችሁ ስትሄዱ በቃ ይሄንን ካሳንሺ ነው የምትለው፣ ይህን የጠጣሁበትን እቃ ወደ መጥበኩ ሰጂ በቃ እናንተ ደንግጣችሁ በቃ ምን ተፈጠረ ብላችሁ ስትመጡ የሚታዩት ነገር ሌላ፣ እነሱ የሚጮሁት ነገር ሌላ ማለት ነው። እና ሲጮሁባችሁ እናንተ መደናበር የለባችሁም፣ ተረጋጉ ማለት ነው። ስትደናበሩ፣ ስትጨናነቁ የጭንቅላት በሽተኛ ትሆናላችሁ። ወላ ላዝብ እቺ ልጅ ማለት ነው በቃ መጥበቅ ሄደሽ ምግብ እንትን ሳህን ላይ እንትን አርገሽ ቀንሰሽ ብይ ነው እያላት ያለው ሰውየው። ማን ይጮህባታል? እሱ ሲጮ እሱ ለማጮ ወይም ደግሞ እሷን እንትን ለማለት ፈልጎ ሳይሆን በቃ እሷ ተደናብረ ቆማ እንደ እንጨት እንትን ቆማ ዝም ስትል ምንድን ነው ያለት መጥበቅ ገብተሽ ሄደሽ እንትን በሰሃን ላይ እንትን ገርፈሽ እንትኑን ምግቡን ሰሃን ላይ ቀንሰሽ ብይ ይላታል። እሷ በቃ የምትይዘው የምትጨብጠው አታ ቆማ ትደናበራለች ማለት ነው እና እህቶቼ ከሰው ሀገር ላይ ከሀገራችን ወደ ስደት ስትመጡ፣ እንዲሁ እዚህ ሀገር ላይ የተሟለ ኑሮ ወይም ደግሞ እንዲሁ የተነጠፈ ቤት እንዲሁ ብሩን በእንትን ዝምብለሽ ዝምብላችሁ የምታፍሱ እንዳይመስላችሁ። ብዙ መስዋዕትነት ተከፍሎበት ነው ብር የሚገኘው። ማነው እዚህ ሀገር ላይ ሀገር ሆናችሁ ብር ታትፉ ምናምን ሲባል ቤተሰብ ማለት ነው። እኛ ሰው ሀገር ላይ ሆነን በቃ እንደ እንትን እንደ እንደ ማንኛውም ነገር ብር የሚታፈስ ነው የሚመስላቸው በቃ እኛ እንደዛ ለፍተን ሽንት ቤት ተጥበን፣ ስንት ተጮሆብን፣ እንቅልፋተን ምግብ ሳንበላ ጉልበታችን አልቆ በቃ ደማችን አፍስሰን ነው የምናገኘው ብሩ። ግን እኛ ምን ከፍለውን መስዋዕትነት ቤተሰባ ይረዳንማ ነው እኔ እዚች መጥበቅ ውስጥ ማ እኔ ምግብ ነው የሚሰራው፣ ወላ እዚች መጥበቅ ውስጥ እንዲሁ የዞርኩ ነው የሚውለው። እንደዛ ሆኜ እግሬ አብጦ ወደ ክፍሌ ሲመጣ እግሬ አያስተኛኝም፣ ስተኛ ማለት ነው ወላሂ ነው ምላችሁ። እግሬ አያስተኛኝም። ከዛ ምንድ ነው በቃ እየጮኩ እየጮኩ አንዴ የሚያስዳ የሚያስታግስ ክኒና እየዋጥኩ እግሬን በፊክስ እንደ አሮጊት ማለት ነው። እኔ ገና ሁለት ነው የወለድኩት፣ ገና ነኝ። አሮጊት ነች ልትሉኝ ትችላላችሁ። ስነስርዓት እኔ ገና ልጅ ነኝ። ብዙ ይቀራኛል። ወላሂ ሀገር ላይ ምንም ሳልደሰት ነው ወደ ስደት መጥቼ፣ ይኸው ስደት ሀገር ላይ ሆኜ እድሜ እያለቀ ነው ማለት ነው። አንድ ቀን እንኳን እንደ ሰው ሳያልፍልኝ የፈለግኩትን ሳል በላይ የፈለግኩትን ሳለብስ ይሄው እዚሁ ሀገር ላይ ሆኜ አረጀው ማለት ነው። እና ወላሂ እግሬ ማለት ነው እግሬ እንደ አረጀ እንደ አሮጊት ቆቃ ቆቃ ይላል ስነሳ፣ ወላሂ ስንቀሳቀስ ደግሞ ቋ ቋ ቋ፣ ያኔ በጫማ ይሄ ሶል ባለው ጫማ የሚሄድ ይመስል እግሬ እንትን ቁርጭምጭምት ቋ ቋ ቋ ይላል። በቃ ውይ ያ ረቢ መቼሁን ያ ረቢ አልፎልን ወደ ሀገር ገብተን የራሳችን ኑሮ በራሳችን ቤት በፈለግነው ሰዓት ተኝተን፣ በፈለገው ነው ሰዓት ተነስተን ማንም ሳይጮህብን ያ ረቢ። እስኪ ዱዓ አድርጉልኝ ወላ በቅርብ ጊዜ ያላህ እንዲ ያስገባኝ። እናንተንም ደግሞ ያሰባችሁት ያሳግታችሁ፣ በሰላም ለሀገራችሁ ያብቃችሁ። በነገራችን ላይ ወላይ በጣም ነው የሚያሳዝነው እና ልጅቷ እንደነገርኳችሁ ተደናብራ የምታደርገው ነገር ጠፍቶባት፣ በቃ ጭንቅላቷ እንትን ብሏል በቃ ተደናብራለች ማለት ነው። እናንተ ስትደናበሩ፣ አረባዎች ደግሞ አንድ ነገር ስትሏቸው መልስ ማሰጡ ከሆነ ወይም ደግሞ ምሏችሁን ነገር ሄዳችሁን ማታደርጉ ከሆነ የተናቁ ወይም ደግሞ በቃ እነሱን ዝም ብላችሁ የራሳችሁን አላማ ምትገፉ ነው የሚመስላቸው። እና እህቶች ከሀገር ስትመጡ ማታቁትን ነገር ጠይቁ። እኔ አንድ ነገር ልንገራችሁ፣ እኔ ከኔጋ ሁለት ፊሊፒኒዎች አሉ። አንዷ ከኔ በፊት እዚህ ቤት እኔ የሴቷ ወንድም ቤት ሆኜ እቺ የመጀመሪያዋ ሰራተኛ እዚህ ነበረች ማለት ነው። ከዛ በፊት ሶስት ሰራተኛ ነበረ እዚህ ቤት እኔ በዚህ ጀማ ሆኜ ነው ከወንድሟ ቤት ከሴት ከወንድሟ ምስት ተጣልቼ ስራ ለቅቄ ስወጣ እቺ ሴትዮ የሰውየው በፊት የሚሰራበት የነበረው የሰውየው እህት አሁን የሚሰራባት ማለት ነው ፈልግሻለሁ ብላ ደውላ ነው ያለችኝ፣ ማለት ነው። እና ከዚያ በፊት የነበርኩት ወንድማ ቤት ነበረ ወንድማ ቤት አራት ዓመት ከምናምን ሰርቻለሁ። ይሄው እዚህ እዚህ ጀማ ላይ ስምንት ዓመት ሆነኝ። እና አራት ዓመት ወንድማ ቤት ሰርቻለሁ። ከወንድማ ቤት ከሴትዋ ወይም ደግሞ ከወንድማ ሚስት ተጣልቼ ወደ ቤት ሄድኩኝ። ከዛ ገና ሶስት ቀን ሳይሆነኝ ነ ኔ ፈልግሻለሁ ብላ እዚሁ መጣው ማለት ነው። እና እዚህ ስመጣ ያቺ ሰራተኛ መጀመራም አለች ከዛ እኔ ከመጣው በኋላ ደግሞ ከጊዜ በኋላ እንትን ሌላይቱ ሰራተኛ መጠች ማለት ነው። እና ያችና እቺ ፊሊፒኒ ቢሆኑም በቋንቋ አይገናኙም። ቋንቋቸው ትንሽ ይለያል። እኛ ሀገር አሁን ብዙ አይነት ቋንቋ አለ አደለ? እነሱም የተለያየ ቋንቋ ነው ያላቸው። እና እቺ ራሱ እንዳታስረዳት ቋንቋ አይግባቡም ነበር፣ በእንግሊዝኛ ነው የሚግባቡት ማለት ነው። እና ብዙ ጊዜ እንትን በቃ ስትስ ሲያዟት አልገባኝም ብላ ሰርች አድርጋ ነበረ የምትነግራቸው። ስልክ እንትን ላይ ጎገል ላይ ትገባና ይህንን ነገር ተማሩ ማለት ነው። ማታውቁ ከሆነ በቃ በጽሁፍ በጽሁፍ ማስረዳት አለባችሁ ብዬ ነው ማስበው። እኔ ብዙ ነገር ከነዚህ ሰራተኞች ተምሬ ያለሁኝ። የማያውቁትን ነገር ሰርች አድርጎ አሁን ለምሳሌ አረብኛ በደንብ አያውቁም። በደንብ ስለማያውቁ በራሳቸው ቋንቋ ይጽፉና አሁን ብራቸውን ለመቀበል ሲፈልጉ ወይም ደግሞ ቤተሰብ የሆነ ነገር ተፈጥሮ ከነሱ ጋር የሆነ ነገር ሲፈልጉ ለማስረዳት ሲፈልጉ ምን ያደርጋሉ? ጎገን ላይ ገብተው የሚፈልጉትን ነገር በቋንቋቸው ይጽፉና በአረብኛ ወደ አረብኛ ይገለብጡታል ማለት ነው። ከዛ አምጥቶ ለሰውየው አንብብ በለዋል ትላለች፣ ወይም ደግሞ ለሴቱ አንብቢ ትላታለች። ከዛ አንብበው ይረዳሉ ማለት ነው። እና እኛም እንደዛ ማድረግ አለብን ብዬ ነው የማስበው እና ብዙ ጊዜ ሴቷ ስትጮህባት ምናምን ነገር ቶሎ ነኝ ምናምን ስትላት ለምንድን ነው የምትጮህ? ብላ ጽፋ ራሱ እንትን ትጠይቃት ነበረ ማለት ነው። ከዛ አልገባኝም ያልሽኝ ነገር ብላ ራሱ እንትን ስልክ ላይ ሰርች አድርጋት ትነግራት ነበረ ማለት ነው። እና ብዙ ጊዜ አድስ ስትሆኑ ስልክም ላይ ይሰጧችሁ ይችላሉ ቢሆኑም ግን አትደናበሩ እህቶች ማለት ነው። ከተደናበራችሁ የምታደርጉት ሁሉ ነው የሚጠፋችሁ። እና ስለዚህ ሳትደናበሩ የምታደርጉትን ነገር ተረጋግታችሁ በምልክቱም ቢሆን ሲያሳዩአችሁ ቃል ጠፍ ማለት ነው እንጂ ያለባችሁ፣ ተደናብራችሁ ወዲህ ወዲህ በቃ ያላላችሁን ነገር እንትን አትበሉ ማለት ነውና ተረጋጉ። አላ ይጠብቃችሁ። ሀባይቢ የመጣችሁበትንም አላማ አላ በሰላም አሳክቶ ለሀገራችሁ በሰላም ያብቃችሁ ብዬ ነው የምለውና፣ በጣም ነው ያሳዘነችኝ ይቺ ልጅ። ወላ የሆና ስትደናበረ ይቻት። በጣም ነው ያዘንኩት እና እባካችሁ እህቶቼ ራሳችሁን ጠብቁ። ስትመጡም ደግሞ ይህ ነገር እንደሚያጋጥማችሁ ነው ብዙ ፈተናዎች እንደሚያጋጥማችሁ አውቃችሁ ተማምናችሁ ይህን ነገር እወጣዋለሁ ወይ ሳልወጣው የሚለውን ነገር ውስጣችሁን አሳምናችሁ ነው መምጣት ያለባችሁ ማለት ነው። ስትመጡ ስትመጡ ገና ከሀገር ስትወጡ ምንድን ነው ማድረግ ያለባችሁ? እዚህ ሀገር ላይ ብዙ አይነት ፈተናዎች እንዳሉ ማንም ነገር ብር በቀላሉ እንደማይገኝ ውስጣችሁን በቀያ የሚደርስብኝን ችግሮች አልፋለሁ ብላችሁ ራሳችሁን አሳምናችሁ ካልመጣችሁ በቃ ስራ ራሱ መስራት አትችሉም ማለት ነው። እናንተ ሳታውቁ ስራ ማሰሩ ከሆነ ጽዳት ማታውቁ ከሆነ አረቦቹ ደግሞ ትንሽ ጊዜ መታገዝ አይወዱም። ብሬ ነው ብለው ወዳው እናንተን አሳፍረው ሌላ በቦታችሁ ይተካል። ማ የምትከስሩት እነማን ናቸው? አላይህ ይጠብቃችሁ። የዛሬ ቪዲዮ ይህንን ይመስላል። ቪዲዮን ግን ላይክ፣ ሼር ማድረጋችሁ ነው አትርሱ። ለቻናሌ ይመደብ። እናም ለቻናሌ አዲስ ሆናችሁ ሰብስክራይብ አድርጉ። ወዳችኋለሁ። አሰላም አለይኩም ወራህመቱላሂ ወበረካቱ።